ሰላም ሰላም እንደናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው፣ እኔ ጋ ሁሉ ሰላም፣ ፈጣሪ የተመሰገነው። ዛሬም እንግዲህ ፈጣሪ ፈቅዶ እንግዲህ ሌላኛውን ስፔስ ነክ የሆነ መረጃ እንግዲህ ዜካች ብያለሁ ማለት ነው። እናንተም እንደተለመደው በጥሞና እና በትግስት እንግዲህ እንድትከታተሉኝ እንድታዳምጡኝ በታላቅ አክብሮት ጠይቃለሁ። ዛሬ ስለ መሬታችን የከባቢ አየር ነው መረጃዎችን የማካፈላችሁ። ከባቢ አየር ምንድን ነው? በውስጡ ምን ምን ይዟል? ምን ስንት ሌሮች አሉት? የሚሉ ወዘተ ደግሞ ምን አይነት ጥቅሞች አሉት የሚሉት የመሬት ከባቢ አየር ጥቅሞች ምንድን ናቸው በዋናነት የሚሉትን በዚህ ቪዲዮ ውስጥ ምናልባትም ደግሞ በዚህኛውም ካልጨረስኩም ደግሞ በዚህ በሚቀጥለው በክፍለት ቪዲዮም ደግሞ በዚህ በእንደዚህ አይነት ይዘት እንግዲህ መረጃዎችን ላካፍላችሁ ነው ማለት ነው። እንግዲህ ይህን ቪዲዮ እየሰራሁት ያለሁት እንግዲህ ስለ ከባቢ አየር እንግዲህ በአንድም በሌላም እንግዲህ መረጃዎችን ልሰሙ ይችላላቸው። በትምህርት ቤትም በተለያየም በመረጃም በዜና መልክ በተለያየ መልኩ መረጃዎችን ልሰሙት ይችላላቸው። እኔ ግን ከተለያዩ ምንጮች እንግዲህ ያጠናቀርኳቸውን ስለከባቢ አየር ምንነት እንግዲህ ዛሬ መረጃዎችን ላካፈላችሁ ነው ማለት። እንደተለመደው ጥሩ ጊዜ እንደሚኖርን ተስፋ አደርጋለሁ። አሁን በቀጥታ ወደዛ አመራለሁ። እንግዲህ ከባቢ አየር እንግዲህ ምንድን ነው የሚለውን ባጭሩ ለመግለጽ እንግዲህ ከባቢ አየር ማለት በስርዓተ ፀሐይ ውስጥ ሊሆን ብቻ፣ በሌላ በዩኒቨርስ ውስጥ የሚገኝ በአንድ የጠፈር አካል ዙሪያ ዙሪያውን ከቦ የሚገኝ የጋዝ ክምችት ነው ማለት ነው። ከባቢ አየር ወይ ደግሞ አትሞስፌር ምንለው በዚህ ልንለካው እንችላለን። በዛ አትሞስፌር ውስጥ ምናልባትም አንድ የጋዝ አይነት ብቻ ካልሆነም፣ ደግሞ በተለያየ ምጣኔ የተለያዩ ጋዞች ክምችቶች በአንድ የጠፈር አካል ዙሪያ ላይ ከቦ የሚገኙት በዚህ መልኩ አትሞስፌር ብለን ወይ ደግሞ ከባቢ አየር ብለን ልንገልጸው እንችላለን ማለት ነው። የመሬት ከባቢ አየርም እንግዲህ በተመሳሳይ ሁኔታ መሬታችንን መሬታችን ክብ እንደመሆኗ መጠን የመሬትን ዙሪያዋን እንግዲህ ከቦ የሚገኝ የተለያየ ምጣኔ ያለው የጋስ ክምችት ከባቢ አየር ተብሎ ይጠራል ማለት ነው። እንግዲህ በከባቢ አየር ውስጥ በተለምዶ እንግዲህ 78 በመቶ እንግዲህ ናይትሮጅን፣ 21 በበርስ በ21 በመቶ ኦክሲጅን 0.03 በመቶ አርገን እና እንዲሁም ሌሎች ደግሞ በትናንሽ ምጣኔ መሰረት ሌሎች ጋዞችንም አካቶ እንግዲህ ስርዓተ ፀሐያችን በእንደዚህ አይነት ምጣኔ በውስጡ ጋዞችን አካሎ ይዟል ማለት ነው። እሺ ይሄን ይመስላል እንግዲህ፣ ባጭሩ የመሬት ከባቢ አየር ትርጉሙ ይሄን ይመስላል ማለት ነው። ሌላ እንግዲህ የመሬት ከባቢ አየር እንግዲህ በተለምዶ የምድራችንን ስናይ ከምድራችን ውጭ ያለውን እንዲሁም በተለምዶ ሰማይ የምንለው በሰማያዊ ከለር ይዟል፣ ወይ ደግሞ ባጭሩ ከመሬት ውጭ ያለውን እኛ የምናየው ሰማይ ብለን የምንጠራው በተለምዶ የመሬት ከባቢ አየር ተብሎ ነው የሚጠራው። በሳይንሱ ይሄ ሰማያዊ ይሄ የመሬት ከባቢ አየር ሰማያዊ ከለር ይዟል፣ ይሄ በምን ምክንያት ነው የተፈጠረው የሚለውን በዚህ ላይ ደግሞ አንድ አጠር ያለ መረጃ አካፍላችኋለሁ። እንግዲህ እንግዲህ ከፀሐይ ወደ ምድራችን የሚመጡ ከፀሐይ ወደ ምድር የሚመጣው የፀሐይ ብርሃን በውስጡ ምኖች አሉት፣ ጨረሮች አሉት ማለት ነው። እነዚህ ጨረሮች ልክ እንደ ቀስተ ደመና ምኖች አሉት፣ በውስጡ የተለያዩ ከለሮች አሉ ማለት ነው። ወደ ስምንት በዋናነት ከስምንት ከዚም ሊያልፉ ይችላሉ። እንደዚህ አይነት ምጣኔ ከለር አላቸው ማለት ነው። እንግዲህ እነዚህ ከፀሐይ ወደ ምድር የሚመጡት ከፀሐይ ወደ ምድራችን ወና ወደ ከባቢ አየራችን የሚመጣው የፀሐይ ጨረር በዋናነት በሁለት ይከፈላሉ። እነሱም አጫጭር ብርሃኖች አጫጭር ብርሃኖች ወይ አጫጭር የብርሃን ከለሮች ወይ ደግሞ በእንግሊዝኛ ሾርተር ዌብሌንግስ እና ረጃጅም የብርሃን ከለሮች ወይ ደግሞ ሎንገር ዌብሌንግስ ተብለን በእንደዚህ ከፍለን እናያቸዋለን ማለት ነው። ሎንገር ዌብሌንግስ ወይ ደግሞ ረጃጅም የብርሃን ከለሮች የምንላቸው ደግሞ ምን አይነት ከለሮች ናቸው? በከባቢ አየር ውስጥ የሚገኙትን የተለያዩ የአየር ሞለኪዩሎችን ተቋቁመው ከባቢ አየሩን አልፈው ወደ ሰማይ ውስጥ የሚበተኑ የፀሐይ ብርሃኖች፣ እነዚህ ሎንገር ዌብሊንግ ወይ ደግሞ ረጃጅም የብርሃን ከለሮች ብለን የምንጠራቸው ሲሆኑ፣ ሌላኞቹ ደግሞ አጫጭር የብርሃን ከለሮች ወይ ደግሞ ሾርተር ዌብሊንግስ ስምላቸው፣ ደግሞ በከባቢ አየር ውስጥ የሚገኙትን የአየር ሞለኪዩሎችን መቋቋም አቅቷቸው በነዛ የአየር ሞለኪዩሎች አማካኝነት በዙሪያው የሚበተኑ የከለር አይነቶች ደግሞ አይነቶች ናቸው ማለት ነው። አጫጭር ከለሮች በዋናነት እንግዲህ ሎንገር ዌቭ ሌንግዝ ወይ ደግሞ ረጃጅም የብርሃን ከለሮች የምንላቸው ቀይ፣ ቢጫና ብርቱካናማ ከለሮች ሲሆኑ በአጫጭር የብርሃን ከለሮች ደግሞላቸው በውስጡ ሰማያዊና እንዲሁም ደግሞ ቫዮሌት የሚባል ከለሮች በውስጡ ይዟል ማለት ነው። እነዚህ እንግዲህ አጫጭር የብርሃን ከለሮች እንግዲህ በእነዚህ ካሉ ሰማያዊና ቫዮሌት የሚባሉት እነዚህ ከለሮች ከጸሐይ መጥተው በእኛ ከባቢ አየር ውስጥ ሲገቡ በከባቢ አየር ውስጥ በሚገኙ የሞለኪዩሎች አማካይነት በቀላሉ በሁሉም ዙሪያ ምን ይላሉ ማለት ነው ስካተር ይሆናሉ፣ ይበተናሉ ማለት ነው። በዚህም ዙሪያ ሙሉ የከባቢ አየራችን ከለሩ ሰማያዊ ከለር እንዲይዝ ምክንያት ሆኗል ማለት ነው። እንግዲህ ከባቢ አየራችን ደግሞ ምኖች አሉት ሌየሮች አሉት ሌየሮች አሉት ሌየር ማለት ንጣፎች አሉት ማለት ነው። ወደ አምስት የሚሆኑ ንጣፎች አሉት። በዋናነት እንግዲህ ትሮፖስፌር፣ ስትራቶስፌር፣ ሜሶስፌር፣ ተርሞስፌር እና ኤግዞስፌር ብለን በአምስትን ከፍላቸዋለን ማለት ነው። እነሱን አሁን ስለነዚህ ዘርዘር አድርገች መረጃዎችን አካፍላቸው። የመጀመሪያው እንግዲህ ትሮፖስፌር ነው። ትሮፖስፌር የምንለው እንግዲህ ከመሬት ከ0 እስከ 12 ኪሎ ሜትር ከፍታ ድረስ የሚገኝ የሌየር ሲሆን በውስጡ እንግዲህ ዌዘርስ ኦከር ሂር ኢን ዘ ቴምፕሬቸር ዲክሪስ ዊዝ አልቲቲዩድ ማለት ነው። ስለዚህ በዚህኛው ከባቢ አየር ውስጥ ዝቅ ያለ ሙቀት መጠን ያለው በውስጡ እንግዲህ 78 በመቶ ናይትሮጅን 21 በመቶ ደግሞ ኦክሲጅን በውስጡና ውሃና ሌሎች ደግሞ ካርቦን ዳይኦክሳይድ እንዲሁም ደግሞ አቧራዎች ከመሬት በተለያየ በንፋስ አማካኝነት የሚሆኑ አቧራዎች በዚህኛው ንጣፍ ውስጥ ይገኛሉ። ሌላው እንግዲህ ስርአቶስፌር ነው። ስርአቶስፌር እንግዲህ ከ12 እስከ 50 ኪሎ ሜትር ከፍታ የሚሸፍን ንጣፍ ሲሆን በውስጡ እንግዲህ ኮንዴንስድ ሌየር አለ። ደግሞ ሜትሮርስ በርን ሄርን ሶሪ ዝጋ ኮንቴነርስ ተሳስቻለሁ። ኦዞ ኦዞ ሌየር አለ። በዚህ ውስጥ ኦዞ ሌየር ይገኛል። ኦዞ ሌየር ምንድነው? ጥቅሙ ምንድነው? የሚለውን በቀጣይ ቪዲዮ ነው የምናየው። ሌላው ደግሞ ቴምፕሬቸሩ በዚህ ውስጥ እንግዲህ ይቀንሳል። ዊዝ አልቲቲዩዱ ሲቀንስ ቴምፕሬቸሩ አብሮ ይጨምራል ማለት ነው። እዚህ ውስጥ በዚህኛው ደግሞ የምናየው የኦዞ ሌየር አለ፣ ድራይ ኤር አለ። ኮመርሻል ጀት በዚኛው ይፈታል። በዚኛው ፓ በዚኛው ሌየር ውስጥ እንግዲህ አውሮፕላኖች ይበራሉ። የኦዞን ሌየር በዚህ ውስጥ ይካተታል ማለት ነው። ሌላው እንግዲህ ሜሶስፌር ነው። ሜሶስፌሩ እንግዲህ ከ50 እስከ 80 ኪሎ ሜትር ከፍታ የሚሸፍን ሌየር ሲሆን በውስጡ እንግዲህ ኮንደንሴድ ሌየሮች ይኖራሉ። በዚህ ውስጥ ደግሞ እንግዲህ ከተለያየ ፕላኔቶች ከሌላ ከፕላኔት እንዲሁም ሌሎች ከፕላኔትና ከተለያየ አቅጣጫ የሚመጡ እነዚህ በመሬት ስበት እየተጎድ እየተሳቡ የሚመጡ እንግዲህ የተለያዩ ድንጋዮች እንግዲህ በዚኛው ንጣፍ ውስጥ ሲያልፉ እንግዲህ ካላቸው በዚኛው ካለው አየር ጋር ፍሪክሽን ፈጥረው እዛ ውስጥ እንዲነዱ ይቃጠላሉ ማለት ነው። ቀጥ እዛው በዛኛው ሌየር ውስጥ ነደው ያልቃሉ ማለት ነው። ስለ እነዚህ ጥቅምም በኋላ መረጃዎቻችን በዚህኛው በሚቀጥለው ቪዲዮ መረጃዎችን አካፍላቸዋለሁ። በዚህኛው እንግዲህ ቲን ኤር ይኖራል እንግዲህ ሜቴሮች ይኖራሉ፣ ዴብሪስ ይኖራሉ በዚህ ውስጥ የሚካታታሉ ማለት ነው። ሌላው እንግዲህ ተርሞስፌር ነው። ተርሞስፌር ከ80 እስከ 700 ኪሎ ሜትር ከፍታ የሚሸፍን ንጣፍ ነው ማለት ነው። በዚህኛው እንግዲህ ቬሪ ሆት ነው ማለት ነው። በዚህኛው ያለው ከ በዚህኛው ከባቢ የአየር ንጣፍ ውስጥ እንግዲህ አየሩ በጣም ሞቃታማ ነው ማለት ነው። በዚህ ውስጥ እንግዲህ ምንዎች ይኖራሉ። በሎወር አርዝ ኦርቢት ወይ ደግሞ በታችኛው የመሬት ምህዋር ላይ የሚዞሩ ሳተላይቶች በዚህኛው ንጣፍ ውስጥ ይገኛሉ ማለት ነው። ለምሳሌ ለምሳሌ ያህል እንግዲህ እንደ አይሳይ እንደ አይሲሲ እንደ አይሲሲ የመሰሉ እንደ ኢንተርናሽናል ስፔስ ስቴሽን እንዲሁም ደግሞ ኦብዘርቬሽን ሳተላይቶች የመሳሰሉት ሳተላይቶች በዚህኛው ምህዋር ውስጥ ምድራችንን ኦርቢት የሚያደርጉበት ምህዋር ሌላኛው እንግዲህ ኤግዞስፌር ነው ኤግዞስፌር እንግዲህ ከ700 እስከ 10000 ኪሎ ሜትር ከፍታ የሚሸፍን ሌየር ነው ማለት ነው እንግዲህ በውስጡ እንግዲህ አውተር ሞስት ሌየር ነው ማለት ነው ሶሪ በዚህኛው ውስጥ እንግዲህ ከሚገኙ ሃይድሮጅን ሃይድሮጅን ሂሊየም very sparse particles እና ደግሞ በሚዲየም ኦርዞርብ ይተው ደግሞ በመካከለኛው የመሬት ምህዋር ውስጥ ሳተ የሚዞሩ ሳተላይቶች እንደነ ጂፒኤስ ሳተላይት የመሳሰሉ እና እንደነ የተለያዩ ናቪጌሽን ሲስተም ሳተላይቶች በዚህኛው ንጣፍ ውስጥ ምህዋር የሚያደርጉበት የሚያዋር የሚያደርጉበት ሳተላይት ማነው ንጣፍ ነው ማለት ነው እንግዲህ በጣም በፍጥ በፍጥነት በፍጥነት ነው መረጃዎችን ያካፈልኳቸው። የመሬት ከባቢ አየርን በሚመለከት እንዲሁም የመሬት ከባቢ ንጣፎችን በሚመለከት እንግዲህ ላጋራችሁ ያሰብኩትን መረጃዎች በዚያ አጠናቀቅ ያለው። በሚቀጥለው ቪዲዮን ደግሞ ስለ መሬት ከባቢ አየር ጥቅሞች መረጃዎችን ይማካፈላችሁናል። በጥሞና በትግስ ስላዳመጣችሁን በጣም አርግቻ አመሰግናለሁ። ባላችሁበት ቦታ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።